እሺ ምን ላድርግ እትዬ? ትሰሚያለሽ አና ከዚህ በላይ አንቺን አዚህ ሽሩር የሚልበት አቅም የለኝም። እትዬ እኔ እኮ አዝላችሁ ሽሩሩ በሉኝ የምልሽ አይደለሁም። ከዚህ በላይ ምን ልታደርግ ይፈለግሽ? እትዬ ትንሽ ቢያዳምጠኝ ችግር አለው አባዬ ታማ ሆስፒታል እንዳለ ያውቁ የለ ለምን ክፉ ቃል ይናገራሉ? ባክሽ ለመቅለስ ልሳት ሞክሪ። ይህ ምንድን ነው የምትጫጫሁት? አረተኝ ባይሽ፣ ይቺ ልጅ አቃጥና ልትደፋኝ ነው። በዚህ ሰዓት መምጣቷ ሳይንስ ጭራሽ ልታስርደኝ ትሞክራለች። ምን ሆነሻል ልጅ? በአግባቡ ለምንድነው ስራ ገበታሽ ላይ ያልተገኘሽው? አባዬታም ሆስፒታል ነው ያለው። ለሱ ምግብ አድርሽ ልመጣ ስል ዶክተሩ ፈልግሻለሁ ብሎኝ ከሱ ጋር እያወረ እኮን የቆየት። አየሻት? አድል ድፍረቷን ባዩሽ ሜላት። እንዴ ለምንድነው ችን ልጅ ማትረጃት? አባቷ ሆስፒታል ተኝተዋል አደል እንዴ? እሳቸውን ትታ መምጣት ራሱ እኮ ለስሯ ያላትን ክብር ነው የሚያሳየው። እየቀለድሽ ነው እንዴ? አልቀለድኩም ሜሉ። እንዴ ኤያትስቲ በጣም ነው የምታሳዝነው። አንቺም ባዩሽ፣ አንቺም ለእሷ ማዘን ጀመርሽ ሜላት። እንደ አንዳንዴ ልትረጃት ይገባል ይገባል። እንደሰው አባትን የሚያክል ነገር ሆስፒታል ትቶ መምጣት እኮ ቀላል ነገር አይደለም። እንዴ ምን ማለትሽ ነው? ይሄን እኮ የምታደርገው ስለምታከብርሽ ነው። ጥፋት እንኳን ቢኖር ማለፍ አለብሽ አንዳንድ ጊዜ። ተይ ተይ፣ በቃ አስቀየምኳቸው። እኔ እኔ እረዳሻለሁ፣ ችግር የለውም። ግን ሁለት ሰዎች ስማ፣ ወደ በጣም ነው የተናደድኩት። እኔማ በቃ ዱብዳ እኮ ነው የወረደብኝ። ምን ላድርግ ብለሽ ነው እናት ማወቅ አልፈለገችም፣ ማመን አልፈለገችም። ሚስጥር አታውጭ፣ እኔ ልንገርሽ ብዬ ነው። እኔ ራሱ ድራማ መሆኑን እየረሳው ነው። አንድ ያቺ እርግብ የምትባል ልጅ ላገኛት። እንደ አክተር አይደለም ማወራሽ፣ ቁም ነገር እንደ ኦዲንስ ነው ማወራሽ። እርግብን ባገኛት አይነስበው

በኖርማል ስለሚወዳት ነው። ታዲያ እኛ ደግሞ በድራማ ነው እያየነት ያለ ነው በድራማ ነው የምናያውቅ አንተ ራስህ ቆይ ግን መለስ ብለህ አትተውም? እኔም በድራማ ነው የምወዳት አይ አይደለም አይመስልም፣ አይመስልም አይደል፣ ንግግሩ አይመስልም። ስትላ እንዳለነው ምላሴ በጣም አስቸጋሪ ነው። ምላሴ ምላሴ በዛ ምናሴ የእውነት እንደዚህ ነው። በጣም ምወዳቸው ጥሩ ሰው እኮ ሁሌም ይወደዳል። እንዳንጠላት እንዳንጠላት አደራችሁ። ይሄ በከተማ ስታይል እንዳታመጧት ለምን እንደዛ ምስኪን እንደሆነች ነው። እንትን አሁን የሆነ እንትን አደይ ላይ ታስታውሳላችሁ? አደይ እንደዚህ በኖርማል ላይፏ ዘንጣ አይቻት፣ በቃ አስጠላችኝ፣ አስጠላችኝ። በቃ አያቸው የሚወደድ ወይኔ፣ እንደው በቃ ሌላ ሰው። ከዛ በኋላ ስትተውን እራሱ ሳያት፣ በቃ ጠላሁትም፣ በቃ ምንም አልመስለኛለ ፊልሙ ከዛ በኋላ አይ ሀኒ፣ እንደዛ ትመስለኝ በነገራችን ላይ አይ ሀና በጣም የሆነ ምስኪን ነች። በቃ ማህበረሰብ ይሄ አብዛኛው ፊልም ሲሰራ አይታችሁት ከሆነ ቦታው ራሱ የሀብታም ቦታ ነው። ቦታዎቹ የሷ ግን በጣም በቃ የሆነ ቦታችሁ የሰራችሁበት ራሱ እኮ ሪል ነው የሚመስለው፣ ለድራማ አይመስልም። ትክክለኛ የሰፈር ላይፍ ያለው አይነት ላይፍ ነው እና ፎቅ ምናምን ከማሳየት እንደዚህ መሆኑ ደግሞ በጣም ሰስፔንስ አድርጎናል። የእሷ አለባበስ የእሷ ማንነት ምናምን ባህሪዋ ፊልሙን በቃ እንድንወዱ አድርጎታል። የከተማ አድርጋችሁ ብታሰሯት ምናምን ቦታው የሚያምር ቦታ ቢሆን ኖሮ ምናልባት ላይሳካ ይችላል ብዬ አስባለሁ እና በጣም ጎበዞች ናችሁ። ከምር እሱ ታስቦበት ነው የሚሰራው። በደንብ ተጨንቀ የምንሰራው ስራ ነው በነገራችን ላይ በደንብ ማለት ጊዜያችን ሙሉ ሰተን ምናምን ነው የምንሰራው፣ ከፕሮዲሰር፣ ከዳይሬክተር፣ ከኤዲተር ሁሉም ሰው ማለት ድራማ ላይ ነው። እንጃ በቃ የተለየ እንትና ያለን እናንተም ጋር ያለው ነገር ደግሞ እንዲህ ሲሆን በደንብ ጠንክረ እንድንሰራ የሚያበረታታ ነገር ነው። እናመሰግናለን በጣም። እኔ ግን ቅድም ቢኒ መስለኝ የጠየቀሽ የቁም ነገር እንትን እዛ ላይ እናት ነው የምትመስየው። እዚህ ግን እኔ እንጃ እንዴት እንደሆነ ግራ ይገባኛል እሱ በባለፈውን ልል የነበረው እና ግራ ገብቶኝ አጠገቢ ካሉት ሰዎች ጋር እንዲህ ቆይዛ ጋር ትልቅ ሴት ነው የምትመስለው፣ እዚህ እንዴት ነው ምናምን ብዬ መልሻውላ ገብቻ እየውት የዛኑ ቀን እና ልክ እዛ ስገባ በቃ ትልቋ ሴትዮ ነው የምትታየኝ ወይዘሮ ሜላትን ወክላ የምትጫወተው እኮ ወይ ፊልተር አለ እንደ ሽማግሌ የሚያስመስል ወይ ወጣት የሚያስመስል። የትኛው ነው ትክክለኛው? የትኛው ናት? ኦኬ፣ እዛ ላይ ሽማግሌ ኩብህ እዛ ላይ የሆነ እኔ ልክ እንደ እናት አስቤ ስላየሁት ይሁን በቃ በደንብ ሰርተነዋል ማለት ነው። በቃ በደንብ አስመስል የሆነ ትሄድ እኮ ነው። ግራ እንትን ነው የሚያደርገኝ። እወዛገባለሁ ሳይሽ እዚህ ወዛ ደሞ እኮ እዚህ ላይ ፊልተር የለውም አየህት ፊልተር በጣም ይገርማል። እዛ ላይ ያው ትልቅ ናት እያሉች ነው ው እያየኩ ነው። እውነት እንዴት ነው አለን። ወልደ ጊዮርጊስ ሀናን አግኝታታል? አይ ሀናን አግኝቻት አላውቅም። ግን ሀናን ማየት የምፈልገው እንደዛው ጨዋ ሁና ነው ማየት የምፈልገው። ማለት እንዴት ነው እንደዛ የገጠር ልጅ ምስኪን ሁና ነው ማየት የምፈልገው። ፕሊስ ፊልሙን ስለማየው ይሄ በከተማ ሙድ ምናምን እንዳትመጣ ወልደ ጊዮርጊስ እናቷ መታ እኔ እንጃ፣ ሴር በጣም ጨነቀኝ። ምንድን ነው ሀና? ምንድን ነው የጨነቀሽ? ሴትዮዋ ህክምናው እንዳታቆርጥ ብዬ ፈራው። ሀና፣ እግዚአብሔር አለ አደለም። እርግጠኛ ነኝ እንደዛ አታደርግም። እኔ እንጃ፣ ሴር በጣም ነው የፈራሁት። ሀና፣ አንቺም ፈርተሽ እኔን ማታስፈራል። ምን ላርግ ብለነው፣ አሴር ጨንቆኝ እኮ ነው። በህይወቴ የማጋጠን ጠንካራ ሴት አንቺ ብቻ ነሽ። አንቺ ነሽ ህይወቴን የለወጥሽው። አንቺም ተራክምሽ እኔን አሴር። አቤት ሀና፣ ደክሞ ያውቃል አለ አይደል በቃ፣ በሁሉም ነገር ተስፋ መቁረጥ። እንደዛ ተስፋ ቁርጠ ታውቃለህ? እናንተን ከማወቄ በፊት ተስፋ ኑሮኝ አያውቅም። ተስፋ ነው ያወቅኩት በእናንተ ነው። ተስፋ ራሱ ከቆረጥኩኝ በእናንተ ነው መቁረጥ የምፈልገው። እባክሽ ጠንካራ ሆነሻ ጠንክሪ፣ እሺ? በቃ ሴር፣ ጠንካራ ሁናለሁ። አሁን ተረጋጊና ፋዘር ላገናኝሽ፣ እሻ? እሺ ሴር፣ ተረጋግቻ አለሁ እኮ። እኔ ምልሽ አና ያን ሁሉ ነገር ካደረግሽ በኋላ አይንሽን በጨዋጥ በሽ ስትመጪ ትንሽ አታፍርም? ዳማ ምን አደረግኩኝ? እማዬን ያጭበረበርሻትን ያልሰማው መሰለሽ? እኔ አጭበርባሪ አይደለሁም። ኧረ እባክሽ፣ አንቺ ጨዋ ነሽ አይደል? ምንም አታውቂም። አዎ ጨዋ ነኝ። አተች እባክሽ፣ ምን ያስጨውሻል? ያለ ስሜ ማንም ስም እንዲሰጠኝ አልፈልግም። ስለ አንቺ ስም ግድ አይሰጠኝም። አጭበርባሪም፣ ሌባም የፈለግሽውን ሆን መሆን ትችያለሽ። ግን ከዚህ በኋላ እናቴ ስትበሳጭ ማየት አልፈልግም። እኔ እኮ እንድትበሳጭ አላዘዝኳትም። እየቀለድኩ አይደለም። ይኸውልሻና ከዚህ በኋላ እናቴ በአንቺ ጉዳይ ስትጨነቅ በያት፣ መፈጠርሽን እስክጠይ ህይወትሽን ሲኦል ነው የማደርገው